ሩታ ልትረዳኝ ስላልቻለች ነው ዛሬ መጠራት ማለት ነው እና ምንም የተፈጠረ ነገር የለም፣ ግልጽ ሳደርግላችሁ። ምናልባት የተፈጠረ ነገር እንኳን ቢኖር እንደዚህ ሚዲያ ላይ ወጥች እንደዚህ በኮንፊደንስ አላማ አላማ። ስለዚህ ምናልባት አሁንም መታኔ እና ሷለ ማለያየት ብዙ ነገር ልታወራ ትችላለች ብዙ ነገር ልትል ትችላለች። ያ ግን እኛ ህይወት ላይ ምንም የሚፈጥረው ነገር የለም። ገባቸው አይደለ? ያው እኔና እሷ ለማላየት ስለሆነ እየተደረገ ያለው አሁንም መታ ብዙ ነገር ልታውራ የምትችለው ማለት ነው። ስለዚህ እኔ ግን ለሷ ቦታም አልሰጣትም። ምናልባት አልባት ሩታ ግን ካለችበት ስሜት አንጻር ልታምናት ትችላለች። አሁንም ግን ለሩታዬ አስረዳታለሁ ያለውን ነገር ማለት ነው። ምናልባት እኔ ሰዎችን ስቀርብ በክፋት ሁሉንም ስለማልረዳ ሊሆን ይችላል። ግን ደግሞ አሁንም ደጋግሜ ነው ምነግራችሁ እኔ እና እሷ ጋር ምንም አልተፈጠረምም ሊፈጠርም አይችልም። ይህንን እመኑ፣ በደንብ አእምሯችሁ ይቀበለው። በቃ አዎ ተገናኝተናል፣ ብዙ ነገርም እያሰባችሁ እኔንም እየሰደባችሁ ስለነበረ ማለት ነው ያው እናንተም በምን አይነት መንገድ ማስረዳት እንዳለብኝ ባላቅም ነገሮች ግን ቀስ በቀስ እየገባችው ይመጣል ብዬ አስባለሁ። ያው ብዙ ነገር ነው እኛ ላይ እየተሴራ ያለው ግን ደግሞ ያ ሁሉ ነገር በጥንቃቄ ነገሮችን ለመወጣት እየሞከርኩኝ ነው እና ምናልባት እኔ በመልካም አይቻት እሷን ቀርቢያት እንደዛ ስለሆንኩላት፣ እሷ ግን ሩታ ላይ ለመስጠር ያሰበችው ነገር ከባድ ነገር ነበር። በስተመጨረሻም ያው ተሳካላት፣ ሩታ ከቤት ወጣች። ግን ሁለቱ ላይ ያልተገለጠላቸው ነገር አለ፣ አብርሃምና ሩታ ላይ ማለት ነው። ዛሬ የደረሰኝን ሁሉንም ጉድ አወጠዋለሁ ማለት ነው። ኦረዲ ከተለያዩ ምንድን ነው ጥቅሙ? ነገሮችን እኛ ለመደባበስ እየሞከርን አንዳንዴም የሚደርሱንን ነገሮች ላለማውጣት እየሞከርን የሌላ ሰው ህይወት ይጎዳል፣ የሌላ ሰው እንትን ያደርጋል ብለን በጣም ብዙ ብዙ ብዙ እንትን ብለን ነበረ። ነገር ግን ትርፉ ከትርፉ ኪሳራው ነው የበለጠው ኦረዲ እንደ ሰውኛ እንዳይለያዩ በጣም እንፈልግ ነበረ። በመሀላቸው እንደዚህ አይነት ክፍተት እንዳይኖር በጣም እንሞክር ነበረ። ነገር ግን የሚመጡ አዲስ ሰዎች የሚመጡ ሰዎች ሁላ የእነሱን ህይወት እየረበሹ ዝናን እያተረፉ ይወጣሉ። እነሱን እስከ መለያየት እየደረሱ ማለት ነው። እነሱ ደግሞ ከዚህ ካልተማሩ ነገሩን ካልተረዱት፣ የሰዎችን ተንኮል ካልተረዱት እኛ እያሳየናቸውም ያን ነገር እውነታውን ከመቀበል አንጻር ትተው ከነዚህ ጋር እንትን የሚያደርጉት ከሆነ እኛም ኦዲንሱ እንዳይሰቃይ ኦዲየንሱ እንዳይጨነቅ ስለሚወዳቸው ኦዲየንሱ ማወቅ የሚፈልግበትን ማወቅ ስላለበት ነገሮችን እያሳወቀን እስካሁን ቀጥለናል ማለት ነው። ነገር ግን በደፈናው እንደው ሌላም መረጃ ይውጣ ሌላም ነገር አይዳረግ ይቺ ልጅ ቀድማ የመጣችበት መንገድ፣ ሚዲያው ስሜን አጠፋ ሚዲያው ስሜን እንደዚህ አደረገ ሚዲያው እንደዚህ ያደረገኝ በሚዲያው ስም እንደዚህ ሆንኩ ስትል ነበር ስትናገር ነበር እያለቀሰች ለምን ተደውላላችሁ? እኔ ጋር ለምን ታደርጋላችሁ? ነበረ አላማዋ መጀመሪያ ስትናገር የነበረበት ወይ ማለት ነው፣ እንደው ለእናንተ እንዲረዳ ለምስክርነት፣ መጀመሪያ ትናገር የነበረው ምን እንደምትፈልግ፣ አብርሃም እንደዚህ ጎርቶኛል፣ አብርሃም እንደዚህ አድርጎኛል፣ እንዲሰርቶኛል የእጅህን አገኘው ምናምን እያለች ስትናገር ነበር። አይታችኋል፣ እናንተም ቋሚ ምስክር ናችሁ። ምን አለፋል፣ እንመልከተው። ቀድማ ስትናገር የነበረውን ነገር እንመልከተው። ሁለቱንም ቪዲዮ ተመልከቱት። እየላኩ እኔን ለማሳቀቅ የሚሞክሩ አእምሮ ሊጎዱ የሚሞክሩ ብዙ ሰዎች አሉ። በቃ እኔ ታመምኩኝ ያኔ ማለት ነው። ምንም ማድረግ አልቻልኩም። ምንም የማደርገው ነገር የለም። እሱንም የማወራሁት ምንም የምፈታው ነገር የለም ነበር። በቃ ሁሉንም ነገር ትቼ ቁጭ አልኩኝ። ታውኩት ሁሉንም ነገር የምትናገርበት ወይ ካያችሁ የምትናገረው እና የምታወራው ነገር ምንድን ነው? ስለ መበደሏ ነው፣ ስለ በደሏ ስለደረሰባት ነገር ነው። ልኑርበት ይሄኛው ላይ ተመልከቱ እንግዲህ የሚደርስላትን መልዕክት የሚደርስባት ነገር ምን ያህል እንደ ጎዳት ምናምን ነው የምታወራው። ማንንም ሰው ግልጽ ነው እኮ እየተናገረች በጣም ብሶ እየደወለ እንትን ይለኛል ነው የምትለው። ዋና ደሞ የጉዳይ ነገር ራሴ ፈቅጄ ሶስታችን ተቀምጠን አውርተን፣ በቃ ስራ ላንተ የሚጠቅም ከሆነ እኔ አንተን አምና አለው ምንም አይፈጠርም ብዬ ነበረ እንዲሰራ የፈቀድኩለት ከሩታ ጋር። ግን ራሴ ፈቅጄለት አውርተን ምን ብለን ሲቀየር ብኝ ግራ ገባኝ። ይህ እንግዲህ መጀመሪያ ላይ ሀብላ ለቀ ቪዲዮ ነው። ሀብላ መጀመሪያ ላይ ለቃ እንድናውቅ ያደረገችው ማንነቷን ማነች የሚለውን ነገር ፎቶም ማወጣለሁ ምናምን ስትልበት የነበረው በጣም አብርሃም ደበደላ ስትገልጽበት የነበረው ቪዲዮ ነው። ካያችሁት ይህ ቪዲዮ ማለት ነው። እናንተም ሁላችሁም ያያችሁት ይህን ነበር። የሷ በኋላ ላይ ሁለተኛ ቪዲዮም ስትሰራ በእሱ ምክንያት ብዙ ነገር ተጎድቻለሁ እንዲሁም እንደዚህ አታርጎኝ ብዙ ነገር አታሎኛል ስትል ደግሞ ድጋሚ ሁለተኛ ቪዲዮ የመጣሽ ሰርታል። ይሄ ምንድን ነው? እንደት እንደበደመኝ እና የአብርሃምና የሩታን ያደረሰባትን ነገር እያንዳንዱሱ ልትለያዩ የመጣሽ ትሉኛላችሁና መች አንድ ሆኑ? ሲጀመር መች ፍቅረኛሞች ሆን? እነሱ ፍቅረኛሞች። እኔም የማወራውን ነገር ላታምኑኝ ትችላላችሁ። አሁን ባለፈው እኔና አብርሃም ዱባይ እስከሚሄድ ድረስ እያወራን የውሸት ነው። ነፃ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ይኖርኩትኝ። ከዛም አልፎ ከቤት አልወጣም ያለውበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁት። ሲብስብኝ ነው ይሄን ነገር ለማውጣት፣ ፋይሉን ለማውጣት የተገደድኩትኝ። በቃ የመጨረሻ ጥርጣሬ ውስጥ የገባዎች ማገናከ ሲባል ጥርጣሬ ውስጥ ገባ። ከዚያም አልፎ ደግሞ ሩታ አረገዘች ሲባል አስቀይሞኛል። ምንድን ነው ነገሩ? ቤ ጥርጣሬ ውስጥ ገባ። የመጨረሻ ተስፋ የቆረጡት ያንዴ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃም እና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት። እኔ አሁንም ቢሆን እና እኔ ማንንም ይሁት ልበጠብጥ አልመጣሁም። አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማግጦ እኔ ላይ እስከዛሬ የተጫወተብኝ ከነበረ እኔ ማለቤተሰቦች አሁን ደግሞ ፍላጎቷ ምን እንደሆነ በግልጽ አድርጋ ፍላጎቷ ምን እንደሆነ ሁሉንም ነገር አውቀ ነው አላሁ እሷቶኖም ከኔ ጋር መቆየት አለበት ማለት ደግሞ ጀመረች። እንደ አዲስ ነገሩን ማጦስ ጀመረች። ለማን ለገፏፏት ልጆችና እዛ ያሉ የእሷ ጃግሬዎች አሉ። ለገፏፏት ልጆች ስትል አሁን ደግሞ ኢሹም ከፍ አድርጋው ወደ የት መጣች? እነሱን ወደ መለያየት አትመጥነው፣ እሷ አትሆነውም፣ ህይወት ውስጥ መግባት የለውም ምናምን ማለት ጀመረች ማለት ነው። ይህንንም ተናግረናል እኛ ያስቀድመን፣ ምን አይነት ታርጌትና ምን አይነት ዓላማ ይዛ እንደመጣች ማለት ነው። አንተ መቼም በዚህ ሁኔታ እሷ እንደዚህ ይነት መቼም አንተ የእሷ ልትሆን አችልም። ከእሷ ጋር ሆነ ሰላማዊ ህይወት ልትኖር አችልም። እሷ የምትሆን ሰው አይደለችም። በደንብ አስብበት። አብረን ብታጀራ እንሄዳለን ማለት ላንተ ሰላምም ስል ለአንተም ጤንነትም ስል ነው ይህንን የማደርገው። የሚሆን ነገር ነው እየነገርኩ ያለሁት እኔ። ሀሳብህን ተቀየረ ፍንትት አድርጎ ማንነቷን ምን እንዳሰበች ምን አቅዳ እንደመጣች በግልጽ በግልጽ ዝርዝር አድርጋ ተናግራለች። በቃ ኦልሬዲ ታርጌቷ ገና ከዜሮ ነበረች ሶስት ሺህ ምናምን ነበረች። ልክ ዝናው ሲመጣ አሁን ሰላሳ ሺህ ገባች። የሚያፏፏትም የእነ አብርሽ እና የእነ ሩታ ኦዲየንሶች ናቸው። ገባችሁ? አሁንም ያሉት የእነሱ ኦዲየንሶች ናቸው። ስለዚህ እኔ እየነቀፍኳት ብቻ አይደለም ግን የመጣችበትን መንገድ ለእናንተ ፍርዱን ለእናንተ ነው የምንሰጠው። ፍርዱን እናንተ እንድትፈርዱ ነው እንፈልገው። እናንተ ያዘዛችሁ ነው። እዚህ ጋር ተቀምጠን እየሰራን ነው እያወጣን የነፃነትን አካሄድ አንድ በአንድ የምናወጣው ከመጀመሪያው ጀምራ እንዴት እንደመጣች በግልጽ በማብራራት ነው። እንትን እያልኩ ያለሁት ሶ ይቺ ልጅ እውነት አብርሃምን ወዳው ነው ብለን ደግሞ ስንመጣ ከመጀመሪያውም ይቺ ልጅ ዝናን ፈልጋ እንደመጣች ነገ ታርጌቷን ስትመጣ፣ ያው እነሱ መታረቃቸው፣ ይቅርታ ምናምን መባባላቸው፣ አንድ ላይ መግጠማቸው አይቀርም ትዝብትን እኛ እንዳናተር አሁን እዚህ ጋር እንወርዳለን። ሐሳብን እንትን እናደርጋለን፣ ምን እናደርጋለን? መልሶ እኛ ነው እንትን የሚያደርገን። እቺ ልጅ መልሰ ይቅርታ መጠየቅ አይቀርም። ኦርሞስ ሰክሰሷ ላይ ሲደርስ እንጃ። እኛ ያው ለእናንተ ያለን ነገር እያቀበልን እዚቹ 60 ሺህ ላይ እንደፋደፋለን። ነገር ግን በዚህ መንገድ ደግሞ የሰውን ስም እንደዚህ አድርገው እነሱን አላይተው አፋይቶ ምን ብለው እነሱ በራሳቸው የራሴን አዲስ ወጅ ጀመርኩ ብላ ትጀምራለች። ሲጀምር ፍቅረኛ እንዳላት ደግሞ እኔ አስርግጬ ነግራቸዋለሁ፣ ከዚህም በፊት ነግሬያቸዋለሁ። ብዙ ነገሮችን ላለማበላሽ ነው እየደበቅን ያለው። ፍቅረኛ እንዳላት በጣም በመረጃ በመረጃ ተደግፎ አብሯትን ቪዲዮ ላይ እንደማይ አብርሃትን ቪዲዮ ላይ ልጅ አንተ እንዳለህ አውቃለሁ። ብዙ ነገሮችን ላለመበላሸት ነው። ዛሬ ላይ ደግሞ ስኬቷ ሲመጣ ነገሮች እንትን ሲሉ አብርሃምን ወደ መፈለግ መጣች። ተመልከቱት። ትናንትና ተማኛና አብርሽ እኔ አሁን ለመጨረሻ ጊዜ አንድ ነገር ነው የምልህ። ምንድን ነው ልጅ ናት፣ ባህሪው፣ የሰው ልጅ ስነ ስርዓት፣ ምንም አይነት ስነ ስርዓት የለም። አንቺ የራስሽን ሳይድ ብቻ ነው አየሽ። እየጠበቀ ነው፣ ማይጠቅምህ ነገር ነው። አንተ መርዳት አትፈልግም፣ ግን ይገባሀል። እየሰማችሁ አንተ መቼም ልትሆን አችልም። ከእሷ ጋር ሆነ ሰላማዊ ህይወት ልትኖር አችልም። እሷ የምትሆን ሰው አይደለችም በደንብ አስበበት። አብረን ቡታጅራ እንሄዳለን ማለት ላንተ ሰላምም ስል ላንተም ጤንነትም ስል ነው ይሄንን የማደርገው ነገር ነው። ኤንዌስ ውድ ቤተሰቦች ይሄ ለእናንተ መረጃውን የማቀበል ነው፣ እናንተን የማንቃት ነው። በቃ ነገሩን እንድትረዱና ነገሩን እንድታውቁት ነው። በቃ በቃ ልጅቷ ዝናን ፈልጋለች። ታርጌቷን መታለች። ግን ሩታ ያወጣሽውን ሻንጣ መለሰሽ፣ ማምጣትሽ አይቀርም። ነገር ግን ትዝብት ነው የሚቀረው። እቺ ልጅ እንዴት መረዳት አቃተሽ? በእናንተ ህይወት ውስጥ በተደጋጋሚ የመጡት ከነዳኔ ጀምሮ ነሩታም፣ የትኞቹ ቀባቸው አደለ ቪውና ዝናን ካገኙ በኋላ እናንተላሽ ነው የሚሉት። አብርሃም ይቺ ልጅ አሁንም ፍቅር ብላ አይደለም የመጣችው፣ ወይም ደግሞ ወደ አንተም ብላ አይደለም። ኦረዲ ያሰበችው የሆነ ታርጌት አለ፣ ሀሳብ አለ፣ ተልኮም አላት። ተልኮ ተቀብላ ነው የመጣችው። ተልኮ ተቀብላ ደግሞ ያንን ታርጌቷን ስትመታ፣ ነገሮች ሲሳኩላት፣ ነገሮች ሲሰምሩላት በኋላ ላይ ማንነቷንና ለምን እንደመጣች ፍንትው አድርጎ ከዚህ በላይ የሚያሳይ ነገር የለም። ከዚህ በላይ ማረጋገጫ የለም፣ ለአንተ ማለት ነው። ስለዚህ ብታስብበት ነው የሚሻለው። የእውነት ይችን ልጅ ለምነህ ከዚህ በኋላ አሁንም መታረቅ ብቻ አይደለም መፍትሄ ነው። በቃ እንደዚህ አይነት ነገሮች ነገም መፈጠራቸው አይቀርም፣ ነገም መምጣታቸው አይቀርም። በምን መልኩ ነው ሶልቭ የምናደርገው ሚዲያው ላይ ሳይመጣ፣ ኦዲንሳችን ሳያቅ፣ ኦዲንሳችን ሳንረብሽ በምን መልኩ ነው ሰብረን መምጣት እንትን ማድረግ የምንችለው የሚለው ነገር እናንተም ቀድማችሁ ማሰብ ይጠበቅባችኋል። አለበለዚያ እየሄዳችሁበት ያለው ነገር እናንተን የሚጎዳችሁ ነው። ይቺ ልጅ ለጥቅም ነው የመጣችሁ ጥቅሟን ብላ ትሄዳለች ነዳኔም እንደዛው ነው የመጡት እነጽጌም እንደዛው ነው ሜሪ መጣች ዘመርኔም ብላ የእሷ ተቆርቋሪ ሆና እንደዚህ እንደዚህ ያደረገች የራሷን ነገር እየሰራች ነው በቃ የራሷን የእነሱን ይወትታለች ስለዚህ እናንተ ይህን ነገር ሶልቭ ማድረግና መጋፈጥ የምትችሉት በእንደዚህ አይነት መልኩ ነው ብዬ አስባለሁ ነገ ሁሉንም ነገር ዝርግፍ አርገን እናወጠዋለን የአብርሃምን መልስ እንጠብቅ ሩታ ወጣለች። ይወጣለች አብርሃም ዛሬ የሚለቀው ቪዲዮ አለ። ምናልባት መልስ ከሰጠበት ነገሩን በዚህ እንቋጭ ይሆናል፣ ካልሆነ ግን እንቀጥልበታለን። ዋናው ታርጌቱ ምንድን ነው? የእናንተን የኦዲንሱን ሀሳብ ማንጸባረቅና ለእናንተ መልስ መስጠት ናቸው። ለማንም ላይ እናንተ ሰጀስት አታርጉ። ማንም ላይ እገሌ እንዲኖር እኔ ሁን እኔ። ይሰደባሉ፣ በራሴ እንደሚሰድቡ ሰዎች አሉ። የመስደብ እንትን ያለባቸው ግን ያ አይደለም፣ ያ መሆን የለበትም። እነሱ ካሜራ ፊት ለመወያየትና ተገናኝተው በቪዲዮ ያለውን ነገር ለማድረግ ወሰነው። ተገናኝተው ቪዲዮ ከሰሩ እነዚህ ሰዎች ተወያይተዋል፣ ተገናኝተዋል ማለት ነው። ቢያንስ ይግባባሉ ነው። ግን አንደኛውን ወቅጠን ወቅጠን የሚናይ እናንትንትን ነው። ገባችሁ አይደለ? እኛን ተወቅጠን እናንትን ብለን የምንቀረው። ስለዚህ በማንም ሳይድ ሳይድ ሳትይዙ ሀሳቡን ማጋራት ይቻላለሁ ብዬ ማስበው ነ በማንም ሰው ትዳር ላይ አትግቡ። በተለይ ደግሞ አንዳንድ ሰዎች አሉ፣ አንዳንድ ቻናሎች አሉ ኦቨር ንግግር የሚያደርጉ ቪዲዮ እየሰሩ እነሱን ቢዝነስ እያደረጉት እየሰሩበት፣ ንግግራቸው ግን ኦቨር ነው። በቃ አንዱን ይዞ በቃ እንደዚህ ውቅት ያለምን ይሆናል ብለው እነሱ መስመር መያዝና ወይም ደግሞ እነሱ ህይወታቸውን መምራት አለብን በዚህ መንገድ ነው ብለው ካሰቡ ሰየው በቃ አይገሌ እንዲያጥፉታል አይገሌ። እኔ አንድ ሳይድ ዥ እንደዚህ የወቀጥኩበት ጊዜ የለም እንዴ። ሩታ በቤቷ መወሰን ያለባት ሩታ በቤቷ ይሄን እንዲህ እንዲህ ነው ማድረግ ያለብኝ፣ ይሄ ትክክል አይደለም፣ ይሄ ነው ካለች፣ በቃ አለች ነው። በቃ በቃ ወዳ ፈቅዳ ነው አይደል እንደዛ ያደረገችው። በቃ ማመን አለብን። ግን ሁል ጊዜ መሳደብ፣ እንደገና ደግሞ አብርሃም በራሱ ህይወት ነው የፈለገውን ስህተት ይሳሳት፣ የፈለገ ነገር መጠየቅ ያለባቸው ቤተሰብና ራሷ ሚስቱ ሩታ ነች እንጂ ፈርዘር ሄዶ እሱን ማንጓጠጥ ድሮም እኮ እሱ ሴት እንደዚህ ምናም ማለት በጣም ተገቢ አይደለም። እሱንም እንትን አይለውም። እኔ በተለይ የሚገርመኝና የሚያናድደኝ ምንድነው በሱ ቢዝነስ እየሰሩ ያሉ ሰዎች በሱ እየተጠቀሙ ሆነው ነገር ግን ይህን ነገር እየሰሩ ቪዲዮ እሱን ስማጠልሸት የእሱን ስማጥፋት ተገቢ ነው ብዬ አላስብም። ምንም የለበትም። እውነት ለመናገር ማለት ነው። ኤኒሃው እኔ ዋና መሀል ላይ ሆኜ ያለውን ነገር የራሴን ሀሳብ አንጸባርቃለሁ ከዛ በኋላ ነው የእናንተን ተን የምታደርጉት ማለት ነው። እና ዋናው ነገር መናገር ያለብኝ ውድ ቤተሰቦቼ፣ እናንተም እንድታውቁትና እንድትረዱት የምፈልገው ነገር ሁሉም ነገር መጀመሪያ አሀ ይሄ መረጃው ትክክል ነው አይደለም ነው አይደለም የሚለውን ነገር በፍጹም በፍጹም ቀጥታ አስተያየት አትስጡበት። ቀጥታ ውሳኔ እንትን አትበሉበት አሀይ ይሄማ እንደዚህ ነው ይሄማ እንደዚህ ነው ብላችሁ አስተያየቱን ያለውን ነገር እንትን ማድረግ አለብን እንትን ማድረግ አለባቸው። ከዚህ በፊትም የነበረውን ነገር ተነግሯችሁ ነበር። ሜሪም ዳኒም በጣም ብዙ ፋውሎችን በጣም ብዙ ስህተቶችን ይሰሩ ነበር፣ በጣም ብዙ ነገሮችን ያደርጉ ነበር። ግን የኛ ሕይወት ይሄ ነው ምናምን ብለው ተጣልተው ተደባድበው ግን አንድ ወር ባልሞላ ጊዜ ውስጥ አብረው እናያቸዋለን። ሽማግሌም ሲያስታርቃቸው ቪዲዮ ላይ እየተጠራሩ አይ ስለ ጠራ ይሄ ነው የመጣው ምናምን እያሉ ይሰራሉ። ግን እዚህ ጋር ግን እኛን ያፋጫሉ። ከስራ ያሉ ኮሜንት ይሳደባል። በተለይ አንዱ እርግጥ ያደርጋል፣ ዳኒንም እርግጥ ያደርጋል፣ ጽጌንም እንደገና ደግሞ ነሩታን። እነዚህ አይነት ነገሮች እኛ የራሳችን ውሳኔ መስጠት ነው፣ የራሳችን ሀሳብ መስጠት ነው ያለብን እንጂ ዞሮ ዞሮ ትርፍ የምንቀረው የኔና የእናንተንትን ነው። እና ውድ ቤተሰቦቼ ፕሊስ ደግሞ እነሱም እናንተም ለኦዲየንስ ክብር ይኖራችሁ። ኦዲየንሱ የሚናገረው እናንተን ከሞደድና ከጥላቻ ስላልሆነ እኔም ለነሱ ክብር ይኖራቸው ብዬ አስባለሁ። እና ውድ ቤተሰቦቼ ከምንም ከምንም በላይ ይህን ነገር መረዳት አለብን ብዬ ነው እኔ የመጣሁት። ዋናው ነገሬ ምንድነው፣ እንደዚህ አይነት መረጃዎች በግሩፕም ላይ ምንም ላይ በተለቀቁ ቁጥር እኛ ቀጥታ ውሳኔ ላይ መግባት አለብን ብዬ አላስብም። ኤንዌይስ አመሰግናለሁ። የዛሬው ቪዲዮ ይህን ይመስላል። ነገ ደግሞ በከባድ መረጃ መጣለሁ። አሁንም እንደዚሁ እየተሰራጨ የነበረ ዶክመንት እጄ ገብቷል። እሱን ደግሞ ለእናንተ ማድረሳቸውናል ባይ